ያኔ ፍሬሽ ሆኜ ግቢ ስገባ ከሲኒሮች ስለ ዩኒቨርሲቲና ተያያዥ ጉዳዮች ያገኘሁት ምክር በጣም ጠቅሞኝ ነበር። ነገር ግን ሁሉም ሰው የራሱን ምክር ምክረኝ ስለነበረ የትኛውን መቀበልና የትኛውን መተው እንዳለብኝ ግራ ገብቶኝ ነበር። ለዚያ ነው ተመሳሳይ ግራ መጋባት እንዳይፈጠር በማሰብ ይህን ቪዲዮ ያዘጋጀሁላችሁ። ሰላም፣ እንዴት ናችሁ ውድ የሂድርን አካዳሚ ቤተሰቦች? ዛሬ ለየት ባለ ቪዲዮ ተገናኝተናል። በዚህ ቪዲዮ እኔም በዙሪያ ካሉ ተማሪ ጓደኞቼም ልምድ በመነሳት ፍሬሽ እና ሪሜዲያል ተማሪዎች ዩኒቨርሲቲ ሲገቡ በፍሬሽነት ጊዜያቸው ምን ማድረግ እንዳለባቸውና ምን ማድረግ እንደሌለባቸው እናወራለን። እስከ ቪዲዮ መጨረሻ አብራችሁኝ ቆዩ። ፍሬሽ ወይም ሪሜዲያል ተማሪዎች በመጀመሪያ ዓመት ቆይታቸው ምን ማድረግ አለባቸው? በዩኒቨርስቲ ውስጥ ከየትኛውም አመት በላይ የመጀመሪያ አመት ወሳኝ ነው። ለመጀመሪያ ጊዜ ከቤተሰብ ርቃችሁ የምታሳልፉበት፣ ራሳችሁን መምራት የምትጀምሩበት፣ ከሁሉም በላይ ደግሞ ዲፓርትሜንት የምትመርጡበት አመት በመሆኑ ከየትኛው አመት ይልቅ ወሳኝ አመት ያደርገዋል። ከሁሉም በፊት ግን ከቤት ስትመጡ ምግብ እንደ በሶ፣ ጮኮ፣ ቅቤ፣ ዳጣ፣ ቆሎ፣ ኩኪስ ብቻ የተገኘውን እንዲሁም ደግሞ ብርድ ልብስ፣ አምዞላ የመሳሰሉትን እንዳትረሱ። ፍሬሽ ወይም ሪሜዲያል ተማሪዎች በመጀመሪያ አመት ቆይታቸው ማድረግ ያለባችሁ የመጀመሪያው ዩኒቨርሲቲውን ቶሎ መላመድ አለባችሁ። ለእናንተ ዩኒቨርሲቲውን አካባቢው ሊያስከፋችሁ ወይም በጣም ሊያስደስታችሁ ይችላል። በሁለቱም ሳትወሰዱ ክላስ ከመጀመሩ በፊት አስቀድማችሁ ካለው ሁኔታ ጋር ራሳችሁን ማላመድ ይኖርባችኋል። ለአንዳንድ ችግሮችም የራሳችሁን መፍትሄ አዘጋጁ። ለምሳሌ ምግብ ከከበዳችሁ ለጊዜው በሱ ምናምን ወይም ለውንጅ መጠቀም፣ የአየር ሁኔታው ከከበዳችሁ ደግሞ አለባበሳችሁን ከአየር ሁኔታው ጋር በሚሄድ መልኩ ማድረግ ይኖርባችኋል ማለት ነው። ሁለተኛው መረጃ መሰብሰብ አለባችሁ። ከናንተ በፊት የነበሩ ሲኒየርስ ስለ ግቢው የማስተማር ዘዴ የፈተና አወጣጥ ግቢ ውስጥ ያሉ ችግሮችንና መፍትሄዎች በአጠቃላይ ስለ ግቢውና ስለ ትምህርት ተሰጣጡ ሁኔታ ብዙ ልምድ አላቸው ስለዚህ ያለፉበትን መንገድ ጠይቋቸውና መረጃ ውሰዱ በተጨማሪም ደግሞ ያለፉትን አመታት ፈተናዎችና ሌሎች ጠቃሚ ማቴሪያሎችንም ተቀበሉ እውነትን ነው የሚላችሁ ያ ስለ ግቢው አጠቃላይ ሁኔታ የምታገኙት መረጃ ከማጥናት እኩል ይጠቅማቸዋል ብልህ ሁኑ በፍሬሽነት ጊዜያችሁ ማድረግ ያለባችሁ ሶስተኛው ትምህርታችሁ ላይ ማተኮር አለባችሁ ፍሬሽ ስትሆኑ ሁሉም ነገር ያጓጓችኋል እና ጊዜያችሁን ይሻማባችኋል ነገር ግን ሁሉም ይደርሳል ግቢ ሄዳችሁት የምትለፉትም ለመማር ነው ነገር ግን የምትፈልጉትን ዲፓርትሜንት ካላገኛችሁ ፈታኝ ይሆንባችኋል የምትፈልጉትን ዲፓርትሜንት ለማግኘት ደግሞ ከናንተ የምትጠበቀው አንድ ነገር ብቻ ነው በፍሬሽማን ጥሩ ውጤት ማምጣት እሱንም ደግሞ ማድረግ ትችላላችሁ። ለዚህ ደግሞ ትኩረት ማድረግና ማንበብ ነው ከናንተ የሚጠበቀው። ስለዚህ ግቢውን በቶሎ ተላምዳችሁ፣ ስለ ግቢው በቂ መረጃ ሰብስባችሁ፣ ትምህርታችሁ ላይ ትኩረት ካደረጋችሁ ጥሩ ውጤት የማታመጡበት ምንም ምክንያት የለም። ወደ ሁለተኛው ክፍል እንለፍ። ፓርትቱ ማድረግ የሌለባችሁ ነገሮች ቤታችሁ ሆናችሁ በወላጆቻችሁ ነበር የምትመሩት። አሁን ግን ግቢ ስትገቡ በአብዛኛው ራሳችሁ ናችሁ ራሳችሁን የምትመሩት። ያን ነፃነት ማግኘታችሁ ደግሞ ሁሉንም ነገር እንድታደርጉ ይገፋፋችኋል። ነገር ግን ብዙዎቹ የሚጠቅሙ አይደለም፣ ይባስ ብሎም የሚጎዱ ናቸው። እስቲ በፍሬሽማን ወይም ሪሜዲያል ቆይታችሁ ማድረግ የሌለባችሁን ጥቂቶቹን ደግሞ ልጥቀስ። አንደኛው መጥፎ ባህሪ ያለውን ሰው ጓደኛ ማድረግ የለባችሁም። ጓደኛ በግቢ ቆይታችሁ ወሳኝ ነው። ብረት ብረትን ይስላል፣ ሰውም ባልንጀራውን ይስላል እንደበል። መጥፎ ጓደኛ መጥፎ ልማዶችን እንድትለምዱ ያደርጋል። ያ ደግሞ ምናልባት ወደ ማት ትወጡበት ጣጣ ያስገባቸዋል። ለመሆኑ በዩኒቨርስቲ እይታ መጥፎ ጓደኛ ማን ነው? ሱስ ውስጥ ያለ ወይም ሱስ መጀመርን የሚያበረታታ ሙሉ በሙሉ ሊባል በሚችል ደረጃ አብዛኛው ተማሪ ከቤት ሲመጣ ሱስ የለበትም። ነገር ግን ግቢ ውስጥ በሚያገኘው መጥፎ ጓደኛና ሌሎች ምክንያቶች ሱስ ይጀምራል። ከዚያ ዲግሪ ለማግኘት መጥቶ ራሱን አጥቶ ይመለሳል። ሌላኛው መጥፎ ጓደኛ ትምህርት ላይ ቸልተኛ የሆነ ጓደኛ ነው። ጓደኛችሁ ሁልጊዜ እየመጣ ስለ ትምህርት ክብደትና ችግር ስለ ግቢው አለመመቸት ምናምን የሚያወራችሁ ከሆነ ትረበሻላችሁ። ብዙ ጊዜ ያየሁት ነገር ደግሞ ከሚያማረው ሰው ይልቅ በሱ ዙሪያ ያሉ ጓደኞቹ በጣም ሲጎዱ አይተናል። ያ እንዳይሆን እናንተ ደግሞ ከእንደዚህ አይነት ጓደኞች በመራቅ ይልቁን መልካም ጓደኞችን መቅረብ ለምታስቡት ነገር መሳካት ያግዛችኋል። በግቢ ቆይታችሁ ማድረግ የሌለባችሁ ሁለተኛው ነገር ብዙ ሰው ስላደረገው ብቻ የምታደርጉት ነገር መኖር የለበትም። ፍሬሽ ወይም ሪሜዲያል ስትሆኑ ብዙ ሰው ያደረገው ነገር ሁሉ ትክክል ይመስላችኋል፣ ነገር ግን አይደለም። ግቢ ውስጥ ለምታደርጉት ለየትኛውም ነገር ምክንያታዊ ብትሆኑና የራሳችሁን አቋም ብትይዙ የተሻለ ውጤታማ ትሆናላችሁ። ሶስተኛው ማድረግ የሌለባችሁ ነገር አንድ ትምህርት ላይ ያተኩራችሁ ሌላውን መጣል የለባችሁ። በአብዛኛው ግቢ ፍሬሽማን ላይ የሚሰጡ ሳብጀክቶች እኩል ክሬዲት አወር አላቸው። ያ ማለት ደግሞ ጥቅማቸውም ጉዳታቸውም እኩል ነው ማለት ነው። ለምሳሌ ከሚሰጣችሁ ከስድስቱ ሳብጀክቶች አምስቱን ሳብጀክት በደንብ አንብባችሁ ኤ ወይም ኤ ፕላስ ብታመጡ እና አንድ ሳብጀክት ደግሞ ቀለል አድርጋችሁ ሲ ብታመጡ ውጤታችሁ 3.6 ይሆናል ማለት ነው። ነገር ግን ከነዚያ ትንሽ ብቻ ትኩረት ቀንሳችሁ ሁሉንም እኩል ብታጠኑ እና ሁሉንም ኤ ማይነስ ብታመጡ ውጤታችሁ 3.75 ይሆናል ማለት ነው። አንድ ሳብጀክት ብቻ ሲጎዳ ምን ያህል ተጽዕኖ እንዳለው ተመልከቱ። ስለዚህ እናንተ ማድረግ ያለባችሁ ሁሉንም ትምህርት በእኩል ትኩረት ማድረግ አለባችሁ አራተኛ በሰው ሀሳብ መወሰን የለባችሁ ሁላችንም ዩኒቨርሲቲ ስንገባ ዩኒቨርሲቲ የገባም ያልገባም ይመክረናል እዚያ ግቢ ግባ ያን ዲፓርትሜንት ተማር እንደዚያ አድርግ ብቻ ብዙ ይላሉ ማንም ምንም የምከራችሁ ስሙት ግን በጭራሽ በቀጥታ ውሳኔ እንዲሰጡ አትፍቀዱ ግቢ ምን መማር እንዳለባችሁ ወጥታችሁ ደግሞ ምን እንደምታደርጉበት አስቡ ከዚያ የሌላ ሰው ሀሳብ። የተሻለ ና አሳማኝ ሆኖ ካገኛችሁ ተግብሩ። ግን ከምትወዱት ወይም ከምታከብሩት ሰው ስለመጣ ብቻ ብላችሁ ሐሳባችሁን እንዳትቀይሩ። ፍላጎታችሁን እና አቅማችሁን ይወቁ፣ ወስኑ። ውሳኔያችሁን ለማሳካት ደግሞ በርትታችሁ መቸከል ነው። የፍሬሽማን ቆይታችሁን፣ በተለይ የመጀመሪያ ወራችሁን በዚህ መልኩ ካሳለፋችሁ እመኑኝ የምትፈልጉትን ውጤት እንደምታገኙ፣ ጥሩ ዲፓርትሜንት እንደምትገቡ አትጠራጠሩ። ነገር ግን የምትፈልጉትን ለማግኘት የምትወዱትን ወይም ምቾታችሁን ተው፣ ለነገያችሁ ደግሞ ዛሬ ስሩ ማለት ወዳለው። የዛሬው ቪዲዮ ይሄን ይመስል ነበረ። ቪዲዮ ከተመቻችሁ ላይክ ማድረግ፣ እንዲሁም ቻናሉን ሰብስክራይብ ማድረግ እንዳትረሱ። እናም ደግሞ የአብሯችሁ ዩኒቨርሲቲ የሚሄደው ጓደኛችሁ፣ እንዲሁም ደግሞ ያኛው ሪሜዲያል ሊገባው ጓደኛችሁም ይህ ቪዲዮ ያስፈልጋቸዋልና ሼር አድርጉላቸው። በሌላ ቪዲዮ እስክንገናኝ መልካም ጊዜ ይሁንላችሁ። ቴንክዩ